አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሊቃውንተ ቤተክርስቲያን፣ ክርስቲያን አባቶች፣ ካህናት፣ ወንድሞች ዳቆናት፣ ከክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊያን ተሰኛችሁ በሀገር ውስጥም በሀገሮችም ሆናችሁ የኤስኤልቲዩብን እየተከታተላችሁ ያላችሁ ሰላም እግዚአብሔር ይብዛላችሁ። እንደምን ለዚህ ሰዓት ደረሳችሁ? እንደምን ቆያችሁ? አሜን። እግዚአብሔር አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳጠፋን እንደ ቸርነቱ እንደ ምረቱ ለዚህ ደቂቃ ለዚህ ሰዓት ያደረሰን የአባቶቻችን አምላክ የድንግል ፍሬ የቤተልሔም ሕፃን የግብፁ ስደተኛ የቆሮንቶስ ባይታዊ የቀራኔዎስ የቀራኔዎ በግ ለብርሃን ለትንሣኤያችን ብርሃን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የአብ ልጅ የማርያም ልጅ ስሙ የተመሰገነና የተወደሰ ይሁን። አቁራሪተ መዓት መዓትን የምታቀዘቅዝ ሳሊተ ምሕረት ምሕረትን የምትለምን መዝገበ ሕይወት ሕይወት መገኛ የሆነች እናታችን ቅድስት ድንግል ማርያም መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና ማዕረጋቸው የተመሰገኑና የተወደሱ የሆኑ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታሪካ ነገስት በዓታ ለማርያም የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ለሆተ ስብከት ደቀ መዛሙርት የሚተላለፍላችሁ የሚቀርብላችሁ የባሕረ ሐሳብ ትምህርት ነው። ባለፈው የጨረቃን አቆጣጠር አምስት ሺ አምስት መቶ በፀሐይ ስንል በጨረቃ ደግሞ አምስት ሺ ስድስት መቶ ስልሳ ስምንት ዓመት ከአስር ወር ከዘጠኝ ቀን መሆኑን ተረርተናል ተምረናል። ዛሬ እንደ እግዚአብሔር መልካም ፍቃድ የምንማማርበት ደግሞ ሁለት ሺ አስራ ሰባት ስንል በፀሐይ በጨረቃ ደግሞ ምን ሀይል ይሆናል እንላለን ማለት ነው። ሁለት ሺ አስራ ሰባት ይሄ በጨረቃ በፀሐይ ከሆነ በጨረቃ ደግሞ ምን ሀይል ይሆናል ስንል ባለፈው እንደተማርነው ያው ነው ስቴፑ አሰራሩ ማለት ነው። ይህንን የፈለግነውን አመትን ለሁለት መቶ ሀያ ስምንት እናካፍላለን። ሁለት መቶ ሀያ ስምንት ማለት ቀመረ እያሱ ወይም ቀመረ አረቢ ማለት ነው። ከዚህ በኋላ የምናገኘው ድርሻ አለ፣ የሚቀረው ቀሪ አለ። የምናገኘውን ድርሻ ነው በሰባት አመት እናባዛለን አመት እናባዛለን የቀረውን ቀሪ ደግሞ ለንዑስ ቀመር እናካፍለን። የቀረውን ቀሪ ለአስራ ዘጠኝ ካካፈልን በኋላ አሁንም እሱም የራሱ ድርሻ አለው። ድርሻውን ደግሞ አሁንም በሰባት ወር እናባዛለን። ያኛው ሰባት በአመት ነው፣ ይሄ ደግሞ በወር እናባዛለን። እንደገና ለ19 አካፍለን ደግሞ የቀረው ቀሪ አለ። ቀሪውን ደግሞ በአስራ አንድ እናባዛለን። አሁን ለ228 አካፍለን ለሰባት አመት ለምን እናባዛለን ስንል በ228 ዓመት ጨረቃ ከፀሐይ ሰባት ዓመት ስለምትቀድም ነው። ማለት በየአመቱ 11 11 ቺን ስናጠራቅመው በ228 ሰባት ዓመት ይሆናል። እንዲሁም ለ19 የምናካፍልበት ምክንያቱ ደግሞ በ19 አመት ደግሞ እችን አሁንም 11 11 ስናጠራቅመው ሰባት ወር ከፀሐይ ጨረቃ ትቀድማለች። መጨረሻ ላይ የቀረውን ቀሪ ለአስራ አንድ የምናባዛበት ምክንያቱ ደግሞ ምንድን ነው ስንል በአመት 11 11 ስለምትቀድመ ነው። ማለት 11 11 ከየት መጣ ስንል ስድስቱ ህጸጽ ወይም ደግሞ የምትጠፋበት ቀን ነው። ባለፈው እንደተማር ነው፣ ግንቦት፣ ሐምሌ፣ መስከረም፣ ህዳር፣ ጥር፣ መጋቢት እነዚህ ጠፍታ ስለምታድር አንድ አንድ ቀን ስድስት ይሆናል። በአመት አስራ አንድ የሚሆነው እነዚህ ስድስት ሲሆኑ አምስቱ ደግሞ ጳጉሜን ነው። ጳጉሜን ከፀሐይ ስለሚገኝ ጳጉሜን የምትገኘው የፀሐይ ቆይታው ፀሐይ ከመውጣቷ በፊት ፀሐይ ከመጥለቋ በፊት ያላትን የምትቆየውን ተጠራቅማ ተጠራቅማ አምስት። ስለዚህ ጨረቃ በዚህ ጊዜ ውስጥ የላትን የራሷን ዘመን እያለፈች ነው የምትቆጠረው። ስለዚህ በአመት አምስት በአራት አመት ስድስት በበስድስት መቶ አመት ደግሞ ሰባት በምትሆንበት ጊዜ ስለዚህ እነዚህን ስለሌላት እሷ ስናጠራቅመው በየአመቱ አስራ አንድ አስራ አንድ ይሆናል ማለት ነው። ለዚህ ነው የምናባሳው ይሄንን ፎርሙላው ህጉን አዋጁን ከተያዘ ሌላ ቀላል የፈለግነውን ዓመትን ለሁለት መቶ ሀያ ስምንት ለሁለት መቶ ሀያ ስምንት ማለት ለቀመረ እያሱ ለቀመረ አረግ ለቀመረራእያስ እያስ ወይም ለቀመረ አረቢ ያካፈለውን ድርሻ ደግሞ ለሰባት ዓመት ማባዛት። እንደገና ለ228 ካባዛን በኋላ የሚደርሰው ድርሻ አለ፣ የሚቀረው ቀሪ አለ። ቀሪውን ደግሞ ለ19 እናካፍላለን። ከ19 በላይ ከሆነ ማለት ነው። ለአስራ ዘጠኝ ካካፈልን በኋላ አሁንም የሚደርሰው ድርሻ አለ፣ የሚቀረው ቀሪ አለ። የሚደርሰውን ድርሻ ለሰባት ወር እናባዛ የሚቀረውን ቀሪ ደግሞ ለአስራ አንድ ቀን እናባዛለን በዘመነ አዲስ ከሆነ የቀረችውን ቀሪ ከማባዛችን በፊት ሲቀነስ አንድ እንላለን ሲቀነስ አንድ እንላለን ከማባዛታችን በፊት ምክንያቱም ዘመኑ ስለተጀመረ ተቆጠረ ስላልተፈጸመ ተሀተ ተብለን አንድ እንቀንሳለን ከቀንስ በኋላ ቀሪውን ለአስራ አንድ እናባዛለን ማለት ነው አዋጁ ባጭሩ ይሄ ነው አሁን የሁለት ሺህ አስራ ሰባትን ደግሞ ሰርተን እናያለን። የሁለት ሺህ አስራ ሰባትን ስናይ በጨረቃ ምን ያህል ነው ስንል እናደርጋለን። ሁለት ሺህ አስራ ሰባት ስካፈል ለሁለት መቶ ሀያ ስምንት እንላለን። ሁለት ለንዚ አይችልም ሁሉን እንወስዳለን ማለት ነው። ስንት ጊዜ ይደርሳል? 8 ጊዜ ይደርሳል። 8 ስባዛ 8 64፣ አራት ጽፈን ስድስት አለ። 8 ስባዛ 2 16፣ 16 እና ስድስት ሀያ ሁለት ሁለት ጽፈን 1 አለ። 8 ስባዛ 2 16፣ 16 እና 2 አስራ ስምንት ይሆናል ማለት ነው። ይሄን ደግሞ እንቀንሳለን። ከሰባት አራት ሶስት። እቺ አንድ ከአንድ ሁለት ስለማይችል እንበደራለን። ከዚህ እንዳንበደር ራሱ ዜሮ ነው። ከዚህ እንወስዳለን። አስር ትሆናለች። ከአስር አስር ደግሞ አንድ ስንበደር አስራ አንድ ትሆናለች። ከአስራ አንድ ሁለት ዘጠኝ። እቺ ስንት ሆናለች? ዘጠኝ ይሆናለ። ከዘጠኝ ስምንት አንድ። ከዛ ከሁለት አንድ ምንም የለ። ከአንድ አንድ ምንም የለን። ስንት ቀረን? ስምንት ደርሶ 193 ቀረም ማለት ነው። ስለዚህ ድርሻው ምን ብለናል? ለሰባት ዓመት ማባዛት ነው ብለናል። ስለዚህ ስምንት ስባዛ ሰባት ስንት ሆነ? 56 ዓመት ሆነ። ዓመት ሆነ። አሁን የቀረችውን ቀሪ ደግሞ ምን ብለናል? ለአስራ ዘጠኝ ማካፈል ነው ብለናል። ለአስራ ዘጠኝ ለአስራ ዘጠኝ ስናካፍለው መቶ ዘጠና ሶስት ሲካፈል አስራ ዘጠኝ እንላለን ስለዚህ ስንት ጊዜ ይደርሳል አስር ጊዜ አስር ሲባዛ አስራ ዘጠኝ መቶ ዘጠና የሆነ ስንት ይቀራል ሶስት ይቀራል ስለዚህ ቀሪውን ደግሞ የምናደርጋለን ብለናል በሰባት ወር ማባዛት ቀሪ ድርሻውን መቶ አስር ሲባዛ በሰባት ወር ስንት ሆናል ሰባ ወር ይሆናል ማለት ነው ሰባ ወር ይሆናል ይህንን እዚህ ወደ አመት መቀየር እንችላለን ግን በመጨረሻ ላይ መስራት እንችላለን። እንደገና የቀረችውን ቀሪ በዘመን አዲስ ከሆነ አንድ ላይ ትዘመንላለን፣ ሁለት ትቀራለች። ሁለትን ደግሞ በስንት እናባዛለን? በአስራ አንድ ቀን እናባዛለን። ስለዚህ ሁለት ሲባዛ 12 22 ቀን ይሆናል ማለት ነው። 22 ቀን ይሆናል። ከዚህ ቀን አግኝተናል፣ ከዚህ ሰባት ወር አግኝተናል። ሰባ ወር አግኝተናል። ሰባ ወር ማለት ደግሞ ለ19 12 እናካፍላለን ማለት ነው አንድ አመት አስራ ሁለት ወር ስለሆነ ባስካፈል ስንት ጊዜ? አምስት ጊዜ። አምስት ሲባዛ ሁለት አስር አንድ አለን። አምስት ሲባዛ አንድ አምስት፣ አምስት እና አንድ ስድስት። ስንት ሆነ? አስር ወር ማለት ስለዚህ አመት አገኘን። አምስት አመት አምስት አገኘን። ቅድም ሃምሳ ስድስት አመት አግኝተናል። አሁን አምስት አመት አንድ ላይ እንደምራለን። ስንት ሆናል? አምስት እና አንድ አስራ አንድ አንድ አለን። አምስት እና አንድ ስድስት ስልሳ አንድ አመት ሆነ ማለት ነው። አመት ይሆናል። ስልሳ አንድ አመት ሆነ። ስልሳ አንድ አመት ከአስር ወር ከሀያ ሁለት ቀን ሆነ። ስለዚህ ስልሳ አንድ አመት ከአስር ወር ከአስር ወር ከሀያ ሁለት ቀን ሆነ ማለት ነው። ከሁለት ቀን ሆነ። ስለዚህ ፀሐይ፣ ጨረቃ በ2 0 በ2017 ምን ያልቀድማለች ማለት ነው ስልሳ አንድ አመት ከ10 ወር ከ22 ቀን በልጣለች ማለት ነው። እንደገና ደግሞ ይህንን ሁሉን ዓመተ ዓለምን አንድ ላይ ስንደምረው ዓመተ ዓለምን አንድ ላይ ስንደምረው በፀሐይ አምስት ሺህ አምስት መቶ ስደመር ሁለት ሺ አስራ ሰባት ስንል 7 1 5 7 7517 ይሆናል። በጨረቃ ደግሞ ብሉ ክዳኑ 5668 የአዲስ ክዳኑ ቅድም ስልሳ አንድን ስላገኘ ስልሳ አንድን ስላገኘ ስንት ሆናት ሁለት ሺ ሰባ ስምንት ይሆናል። ማለት ከነ ቀሪ ቀሪውን ትጠማለን። ይሄ ከየት መጣ ስንል አምስት ሺህ አምስት መቶ ጨረቃ ነው። ከዛ ስንት ቀደመ? አንድ መቶ ስልሳ ስምንት ቀደመ፣ ባለፈው የሰራ ማለት ነው። ስለዚህ ስንደምረው ስምንት ስድስት ስድስት አምስት ይሆናል ማለት ነው። እንደገና የሐዲስ ክዳኑ ደግሞ ሁለት ሺህ አስራ ሰባት ስደመር ስልሳ አንድ ስንት ይሆናል? ስምንት ሰባት ዜሮ ሁለት ይሆናል ማለት ነው። ከዚህ ነው መጣሁ። አሁን ወሩን እለቱን አልነካንም፣ በኋላ ላይ እንደምራለን። ስለዚህ ስምንትና ስንደምር ማለት ስምንትና ስምንት አስራ ስድስት አንድ አለ ሰባት ሆነች ሰባትና ሰባት አስራ አራት አንድ አለ ና አንድና ስድስት ሰባት ሰባት ይሆናል። ስለዚህ ሰባት ሺህ ሰባት መቶ አርባ ስድስት አመት ሆነ ማለት አሁን ከዛ አስር ወር ከብሉይ ኪዳን አለ ወር ከአዲስ ኪዳንም አስር ወር አለ። ስንደምረው ሀያ ወር ይሆናል። ወር ሀያ ወር ማለት ደግሞ ምን ያህል ነው? አንድ ዓመት ከስምንት ወር ነው። አንድ ዓመት ከስምንት ወር ስለዚህ አንድ ዓመትን እዚህ ላይ ስንደምረው ስንት ሆናል? ሰባት ሺህ ሰባት መቶ አርባ ሰባት ዓመት ይሆናል ማለት ነው። ከዛ ከስምንት ወር አለን። እንደገና ደግሞ በብሎ ክዳን ዘጠኝ ነበረን በሐዲስ ክዳን 22 ቀን አለን። ከብሎ ክዳን ዘጠኝ ይሄን ስንደምረው ስንት ይሆናል? 11 30 31 ማለት ደግሞ አንድ ወር ከአንድ ቀን ነው ማለት ነው። ስለዚህ ከስምንት ወር ጋር ስንደምረው ዘጠኝ ወር ትሆናለች። ስደመር አንድ ወር ስንል ዘጠኝ ወር ትሆናለች ማለት ነው። አንድ ላይ ስንደምረው እነዚህን ሁሉ ስንደምሮ ሰባት ሺ ሰባት መቶ አርባ ሰባት ዓመት ከዘጠኝ ወር ከአንድ ቀን ይሆናል ማለት ነው። ምን ጊዜ መጨረሻ ላይ ዓመት ዓለሙን ደምረን የምናገኘ ነው አንድ የመጀመሪያ መጨረሻ ላይ የምናገኘው ቀን የዕለቱ የዓመቱን አበርተ ያሳውቀናል ማለት ነው። በአጭሩ የጨረቃ አሰራር ይሄን ይመስላል። ብሉ ክዳንም አዲስ ክዳንም በቀላሉ መስራት እንችላለን። በአጭሩ የጨረቃ አሰራር ይሄን ይመስላል። በሌላው ክፍለ ጊዜ ላይ እስከምንገናኝ ድረስ ሰላም ሰንብቱ። ይህንን ፕሮግራም እየተከታተላችሁ ያላችሁ ይሄ ትምህርት ይሄ እውቀት ለሌሎቹም ጋር እንድደርስ ሼር በማድረግ እንዲሁም ደግሞ እናንተም ለጓደኞቻችሁ እራሳችሁም ሰብስክራይብ በማድረግ ሁልጊዜ የምናስተምራችሁ ሁልጊዜ የምናስተላለፈው ትምህርት እንድደርሳችሁ እንድታረጉ በእግዚአብሔር ስም እናሳስባለን። ይህንን ቻናል እንድታሳድጉ፣ ይህንን ቻናል ለጓደኞቻችሁ ለምታውቁ ሰዎች ሰብስክራይብ በማስደረግ እንድትተባበሩን በእግዚአብሔር ስም እናሳስባለን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ለሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆያል።